በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። ከነዚህ መካከል እንግዲህ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች እየተነሱ ይገኛሉ። እነሱን በስፋት ወደ እናንተም የምናደርስ ነው የሚሆነው። ከዛ በተጨማሪ ደግሞ እንዲሁ የአውሮፓ ታላላቅ ሊጎች የዚህ ሳምንት ጨዋታዎች እንደነበሩ እናስታውሳለንና የእነሱን የጨዋታ ውጤቶች ቁጥራዊ መረጃዎቻቸውን በስፋት ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ፎአድ ባሩ ፕሮግራሙን እየመራው ከናንተ ጋር ቆይታን አደርጋለሁ። ቪዲዮችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከእኛ ጋር አብራችሁ እንድትቆዩ በአክብሮ ትጋብዛለሁ። ከመሸጋገሪያው በኋላ ዳግም ተመልሰን የምንመጣ ይሆናል። አብራችሁኝ ቆዩ። ሊቨርፑልን የተመለከቱ መረጃዎችን በማስቀደምን ጀምር። አርኔስ ሎት ይናገራሉ ዩርገን ክሎፕ እንግዲህ ያደረገው ነገር ረድቶኛል ሲል ነው አርኔስሎት የተናገረው። የሊቨርፑል ዋና አሰልጣኝ አርነስ ሎት ከዋንጫ ድሉ በኋላ የአሰልጣኝ የርገን ክሎፕን ስም እየጠሩ በደጋፊው ፊትም አዚመው እንደነበር የምናስታውሰው ነው። አሰልጣኝ አርነስ ሎት ስለ ክስተቱ ተጠይቀው ምክንያቱም እሱም እኔ ወደዚህ ሳልመጣ ተመሳሳይ ነገር አድርጎልኝ ነበር ብለዋል። የየርገን ክሎፕ ድርጊት በእርግጠኝነት ብዙ ረድቶኛል ሲሉ ነው አሰልጣኝ አርነስ ሎት ጨምረው የተናገሩት። አክለውም አሰልጣኝ የርገን ክሎፕ ትቶት በሄደው ቡድን እንዲሁም ደግሞ በቡድኑ ባስቀመጠው ባህልም የበለጠ ረድቶኛል ሲልም ጭምር አሰልጣኝ አርኔስሎት ተናግረዋል ቀጣይ አመትም የሚቀየር ነገር የለም ነው ያሉት አሰልጣኝ አርኔስሎት የሊቨርፑል ዋና አሰልጣኝ ቡድናቸው ቀጣይ የውድድር አመትም ለሁሉም ዋንጫዎች እንደሚፎካከር ነው የገለጹት ሊቨርፑል ውስጥ የሚጠበቀው ነገር ሁልጊዜም ተመሳሳይ ነገር ነው ሲሉ አሰልጣኙ ይናገራሉ። ለሁሉም ዋንጫዎች መፎካከር አለብን፣ ይህ በሚቀጥለው የውድድር ዓመትም የሚቀየር አይደለም በማለትም ጭምር ተናግረዋል። አሌክሲ ማካሊስተርም እንዲሁ ሀሳቡን ሰጥቷል። ወደ ሊቨርፑል መግባቴ በሕይወቴ ከወሰንኳቸው ምርጥ ውሳኔዎች ውስጥ አንደኛው ነው። በእግር ኳስ እየተዝናናሁ እገኛለው። የዓለም ዋንጫ አሸናፊ፣ አሁን ደግሞ የፕሪሚየር ሊግ ዋንጫም አሸናፊ ሆኛለው ሲል ተደምጧል። እንግዲህ ይህንን ሀሳብ የሰጠው አሌክሲ ማካሊስተር ነው። መሀመድ ሰላህ ስለ አሰልጣኝ አርኔስሎት ተናግሯል። ሰዎች ነገሮች እየቀለሉ ነው ብለው ያስባሉ። አሁን ግን እየከበደ ይሄዳል። ምክንያቱም ሌሎች ቡድኖች ወደ እኛ እየቀረቡና ለአርኔስሎትም እየከበደ ነው። በዚህ ቡድን ቆይታዬ ሁለተኛ ሲዝኔን በጣም ከባድ ነበር። እናም አሁን ከእሱ ጋር ተመሳሳይ ይሆናል ሲልም ጭምር ነው ሙሐመድ ሰላ ስለ አርኔ ስሎት ተናገረው። አርኔ ስሎት ቀጥልና ሻምፒየን መሆን ሁልጊዜም ልዩ ነገር አለው። እናም የመጀመሪያ ከሆነ ደግሞ የበለጠ ልዩ ነው። ይህ አስደናቂ ስሜት ነው። ብዙ ማውራት የምፈልገው አይመስለኝም። አሁን መናገር የምፈልገው ለየርገን ክሎፕ ያለኝ አድናቆት መግለጽ ብቻ ነው ሲልም እንዲሁ ተናግሯል። ኢብራሂማ ኮናቴ ስለ ቀጣዩ የወረዳ ዓመት ይናገራል። ይህንን ስኬት መድገም እንችላለን። የመጀመሪያው ነገር በዚህ ስኬት መደሰት ነው፣ ምክንያቱም የሚቀጥለው የውድድር ዓመት ሲጀመር የዚህ ዓመቱ ደግሞ ያበቃል። በሚቀጥለው የውድድር ዘመን ላይ ትኩረት ማድረግና ሁሉንም ጥረታችንን እንደገና ሻምፒዮን እንዲያደርገንም ማሸነፍ አለብን። እንደገና ማድረግም እንችላለን። ለምን አይሆንም? ሲልም ነው ኢብራሂማ ኮናቴ እንዲሁ የተናገረው። አርሰናልን የተመለከቱ መረጃዎችን እናንሰ ቡካዮ ሳካ ለአዲስ ኮንትራት ከስምምነት ደረሰ። የቡካዮ ሳካ ኮንትራት የቀረበው ይፋዊ የወረቀት ስራዎችንና ይፋ ማድረግ ብቻ እንደሆነ ጭምር ዘገባዎች ያሳያሉ። ስለዚህ ቡካዮ ሳካ በቀጣይ ጥቂት ቀናቶች ውስጥ የአርሰናል ኮንትራቱን በይፋ እንደሚፈርም የሚያሳዩ መረጃዎች ወጥተዋል። አርሰናል ከባርሴሎና ለፍጻሜ ደርሰባል። በሴቶች የአውሮፓ ቻምፒየንስ ሊግ ውድድር አርሰናል ባርሴሎና ጋር ለፍጻሜ መድረሳቸውን ትላንትና አረጋግጠዋል። የአርሰናል ሴቶች ቡድን ትላንትና እጅግ አስደናቂ ምሽትን አሳልፈዋል። በኦሎምፒክ ሊዮን ጋር እንግዲህ በመጀመሪያው ጨዋታ በሜዳቸው ኤሚሬትስ ስቴዲየም በኦሎምፒክ ሊዮን ሁለት ለአንድ በሆነ ውጤት ተሸንፈው ነበር። ነገር ግን ትናንትና ወደ ፈረንሳይ አቅንተው ከሜዳቸው ውጪም አራት ለአንድ በሆነ ውጤት ማሸነፍ የቻሉበትን አጋጣሚ ነው የተመለከትነው። የባርሴሎና ሴቶች ቡድን በበኩሉ ቸልሲን በድምር ውጤት ስምንት ለሁለት አሸንፈው ወደ ፍጻሜ አልፈዋል። ትላንትና ደግሞ አርሰናል አራት ለአንድ በሆነ ውጤት የትላንትናውን ጨዋታ አሸንፎ በአጠቃላይ ደግሞ አምስት ለሶስት በሆነ በድምር ውጤት ወደ ቀጣዩ ዙር ማለፋቸው ተረጋግጧል። የፍጻሜው ጨዋታ ከ ሀያ ሰባት ቀናት በኋላ የሚደረግ ነው የሚሆነው አርሰናል በአሁኑ ሰዓት አጥቂን በደንብ እየተከታተለ ሲሆን ለስፖርቲንግ ሊዝበኑ ቪክተር ዮከርሽ ትልቁን ለማቅረብም ተዘጋጅተዋል ብሎናል፣ ዘሰን በዘገበው መረጃ። ነገ የአውሮፓ ቻምፒየንስ ሊግ ወሳኝ ጨዋታ እንዳለባቸው ይታወቃል፣ አርሰናሎች እንግዲህ በነገው ጨዋታ ላይ እንደሚታወቀው ቶማስ ፓርቴ ከቡድናቸው ጋር በጨዋታው ላይ አይኖርም። ምክንያቱም ከሪያል ማድሪድ ጋር በነበረው ጨዋታ ቢጫ ካርድ መመልከቱን ተከትሎ አንድ ጨዋታ ያልፈዋል። ይህን ተከትሎ እንግዲህ ማን ነው የሱን ቦታ ይሸፍነዋል ተብሎ የሚጠበቀው ጥያቄ በርካቶች የሚጠየቁት ነው። እንግዲህ የተለያዩ ተጫዋቾች በዛ ቦታ ላይ ሊጠቀሙ እንደሚችሉ ይታሰባል። ዴክላን ራይሰን በቶማስ ፓርቴ ቦታ ላይ ሊያጫውቱት ይችላሉ። ሚኬል ሜሪኖን እና ማርቲን ኦዴጋርድን ደግሞ በመሀል ሜዳ ላይ ሊያጣምሯቸው እንደሚችሉ ፍንጮች አሉ። እንግዲህ የተለያዩ ነገሮች ናቸው እየተነሱ የሚገኙት። ሉዊስ ስኬሊንም እንዲሁ በመሀል ቦታ ላይ ሊያጫወተው እንደሚችል የሚያሳዩ መረጃዎች እንዲህ ይወጣሉ። የፓሪስ ሰን ጀርሜን የመስመር ተጫዋቾች እንግዲህ ፈጣን እንደሆኑ ይታወቃል፣ እና በዛ ቦታ ላይም ትልቅ ሀሳብ ሊኖራቸው እንደሚገባ ጭምር የሚያሳዩ መረጃዎች ነው እየወጡ የሚገኙት። ነገ ምሽት ሲል ግን አራት ሰዓት ላይ የአውሮፓ ቻምፒየንስ ሊግ ወሳኙ ጨዋታ የሚደረግ ነው የሚሆነው። ማንቸስተር ዩናይትድን እንመልከት። የቦርን መዛጫውት ከአትሌቲክ ቤልባው ጋር ይመሳሰላል ብሏል አሰልጣኝ ሩበን አሞሪም። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም የትናንትናው የቦርንመዝ ጨዋታ ለአትሌቲክ ቤልባው ጨዋታ ለመዘጋጀት ጥሩ አጋጣሚ ይሆናል ሲል ይናገራል። የቦርንመዝ አጨዋወት ከአትሌቲክ ቤልባው ጋር በጣም ተመሳሳይ ነው ሲሉ አሰልጣኝ ሩበን አሞሪም ተናግረዋል። ከዚያ ጨዋታ መማር እንችላለን። ነገር ግን ይህ አዲስ ታሪክ ነው። መሻሻል አለብን። በተለይ ፍጹም ቅጣት ምት ክልል አካባቢ መሻሻል ይኖርብናል ሲልም ነው አሰልጣኙ ጨምሮ የተናገረው አክለውም የቦርንመዝ ጨዋታ ለውድድር ዓመቱ በጣም ወሳኝ ጨዋታ ሲል መዘጋጃም ይሆናል ሲል ጭምር ነው እንዲህ የተናገረው። የቀደሞ ተጫዋች ስኮት ማክቶሚኔ የማንቸስተር ዩናይትድ የቀደሞ ተጫዋች የነበረው ስኮት ማክቶሚኔ በናፖሊ ቤት አሁንም መድመቁን ቀጥሏል ትላንትናም ሁለት ጎሎችን አስቆጥሯል ትላንትና በተከናወነ የናፖሊ ና የቶሪኖ ወሳኝ የ34ኛ ሳምንት መርሃ ግብር የቀደሞ ተጫዋች ስኮት ማክቶሚኔ ክለቡ ናፖሊ እንግዲህ ሁለት ጎሎችን እንዲያስቆጥር ና ጨዋታውንም ሁለት ለዜሮ እንዲያሸንፉ ረድቷቸዋል ስኮት ማክቶሚኔ ለነፕልሱ ቡድንም በዚህ ሲዝን በሴሪው 11 ጎሎችን አስቆጥሮ ሁለት አሲስቶችን በስሙ ማስመዝገብ ችሏል ክለቡ የጣሊያን ሴሪኤ የሊጉ መሪ እንዲሆንም የበኩሉን አስተዋጽኦ ማበርከት ችሏል። ስኮት ማክቶሚኔ ወደ ጣሊያን ካቀና ወዲህ በጣሊያናዊ አሰልጣኝ አንቶኒዮ ኮንቴ ስር እጅግ ድንቅ ጊዜን እያሳለፈ የሚገኝ ተጫዋች ሆኗል። ማንቸስተር ዩናይትዶች ቪክተር ኦስሜንን ለማስፈረም የውል ስልሳ ማፍረሻውን አራት ሚሊዮን ፓውንድን ለናፖሊ ለመክፈል ከስምምነት መድረሳቸው እየተዘገበ እንደሚገኝ ነው። ቱቶ መርካቶ መረጃውን ያጋረው። ማንቸስተር ዩናይትድ ለብራዚላዊው ተጫዋች ለማቲያስ ኩኛህም የአምስት ዓመታት ውል ኮንትራት አቅርበውለታል። ማቲያስ ኩኛህ ወደ ማንቸስተር ዩናይትድ በሚያደርገው ዝውውር ዙሪያ የሚደረጉት ንግግሮችም የመጨረሻ ደረጃ ላይ ናቸው። ሁሉም ነገር በቀጣዮቹ ጥቂት ቀናት ውስጥ እንደሚጠናቀቅ እንደሚጠበቅ ነው ፋብሪሲዮ ሮማኖ የገለጸውም። ማንቸስተር ዩናይትድ ለወልቨርሃምተን ወንደረርሱ ተጫዋች ለማቲያስ ኩኛህ ነው ኮንትራት ያቀረቡት። ዩናይትዶች ማቲያስ ኩኛህን በወልቨስቤት ያለውን የውል ማፍረሻ ሂሳብ ለመክፈል ተስማምተዋል። ነገር ግን ዩናይትዶች የማቲያስ ኩኛህን 63 ሚሊየን ፓውንድም እንግዲህ የውል ማፍረሻ ሂሳብ መክፈልም የሚፈልጉት በተለያዩ ሶስት ወይም አራት ወቅቶች ነው። ወልቨሶች በዚህ ሀሳብ ደስተኛ የሚሆኑ ከሆነ ማንቸስተር ዩናይትድ የማቲያስ ኩኛህን 63 ሚሊየን ፓውንድ የውል ማፍረሻ ሂሳብ መክፈልም ይፈልጋሉ ብለዋል። ኢኤስፒኤን ባወጣው መረጃ መሰረት ቸልሲን የተመለከቱ መረጃዎችን እናነሳ። አሁን ላይ በሊጉ ያሉ አብዛኞቹ ተጋጣሚዎች በዝቅተኛ ብሎክ ወይም በሎ ብሎክ የሚጫወቱና በአምስት ተከላካይ መስመርም ተጫዋቾች ናቸው የሚጫወቱት። ይህ ነገር እንግዲህ ኮል ፓልመርንና የቸልሲ አጥቂዎችን እንግዲህ ጎል እንዳያስቆጥሩ አድርጎባቸዋል የሚሉ መረጃዎች ይወጣሉ። ዘአትሌቲክ ላይ ሊያም ዊትዌል ነው ይህንን መረጃ እንዲሁ እያጋራም የሚገኘው ኮል ፓልመር በዘንድሮ ዓመት በክፍት ጨዋታ ያለ ፔናሊቲ ካስቆጠራቸው አስር ጎሎች ውስጥ በተረጋጋ የተከላካይ ክፍል ያስቆጠረው አስቶን ቪላ ላይ ነበር። ሌሎቹ ዘጠኝ ጎሎች በቀጥታ ማጥቃት ማለትም በቅብብል የተቃራኒ ክፍል ተከላካዮችን በማስከፈት በንጹህ የመልሶ ማጥቃትና ኳሶችን በፍጥነት በመቀማት የተገኙ ጎሎች እንደሆኑ ነው ዘአትሌቲክ መረጃውን ያጋራው። ቸልሲ በኤንዞ ማሬስካ ስር ከፍተኛ የኳስ ቁጥጥር በመያዙ የተከላካይ ክፍሉን በእጅጉ እንዳሻሻለው ጭምር ይኸው ዘአትሌቲክ የተባለው የመረጃ ምንጭ ይገልጻል። የዘአትሌቲኩ ጋዜጠኛ ሊያም ቶሚ መረጃውን ሲያጋራም፣ ቅዳሜ ዕለት ከአንድ ሰዓት በላይ የኤንዞ ማሬስካ ቦደን ኤቨርተንን እንዲጫወት እድሉን አልሰጠውም። በተለይም ደግሞ ሮሚዮ ላቪያ መመለሱ በጣም ረድቷቸዋል። እድሉን ባገኘ ቁጥር በፍጥነት ወደፊትም ሲጫወት እንደነበር ተመልክቻ ያለው ሲል ነው የዘ አትሌቲኩ ጋዜጠኛ ሊያም ቶሚ መረጃውን ያጋራው ጆኖቢ ሚኬል ይናገራል። ቪክተር ኦስሜን ለቸልሲ መጫወት ይፈልጋል። ባለፈው ክረምት በዝውውሩ ጠንክረን ሰርተናል። ቸልሲ በድጋሚ ቪክተር ኦስሜንን የሚፈልግ ከሆነ እሱ ለቸልሲ መጫወት ይፈልጋል ሲልም ጭምር ነው ሀሳቡን እንዲሁም የተናገረው። ቸልሲዎች የዩቬንቱስ አጥቂ ኬናን የልዲዘን ለማስፈረም ከፍተኛ ጥረት እያደረጉ ነው። ነገር ግን የተጫዋቹን ለማግኘትም ከአርሰናል፣ ከሊቨርፑል፣ ከማንቸስተር ዩናይትድ እና ከማንቸስተር ሲቲ ጋር ፉክክር ይገጥማቸዋል ተብሎ እንደሚጠበቅ ከቼንዶ ኦፍሳይድ መረጃውን አጋርቷል። ማንቸስተር ሲቲን እንመልከት። ሊቨርፑል እንኳን ደስ አላችሁ ብለዋል ጓርዲዮላ። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጓርዲዮላ ሊቨርፑል የሊጉን ዋንጫ በማሸነፉ እንኳን ደስ አላችሁ ብለዋል። ከኤፍኤ ካፕ ድላቸው በኋላም ከጋዜጠኞች ጋር በነበራቸው ቆይታ በመጀመሪያ ለሊቨርፑል ደጋፊዎች እንኳን ደሳላችሁ ማለት ፈልጋለሁ ነው ያሉት። ሊቨርፑል አስደናቂ ቡድን ነው፣ ዋንጫውን ማሸነፍም ይገባቸዋል ሲሉ ፔፕ ጓርዲዮላ ጨምረው ተናግረዋል። ፔፕ ጓርዲዮላ በሪኮ ሊዊስ ላይም እንዲሁ ይናገራሉ። በትናንሽ ቦታዎች ላይ እሱ በጣም በጥሩ ሁኔታ ይንቀሳቀሳል። ካየኋቸው ምርጥ እንግዲህ አንዶችም እሱኛው ነው። ኳሱን የሚቀበልበት መንገድም የኳስ ቁጥጥሩን በጣም ጥሩ ነው ሲል ነው ፔፕ ጓርዲዮላ ስለ ሪኮ ሊዊስ የተናገረው። ጓርዲዮላ ቀጠለና በራሴና በሁሉም ክለብ ስም የሊቨርፑል እግር ኳስ ክለብን በፕሪሚየር ሊግ ዋንጫ ድል ላይ እንኳን ደሳላችሁ ለማለት ፈልጋለሁ ሲል የተናገረው። ሁጎ ቪየና የዲያጎ ኮስታን ዝውውር ለማጠናቀቅ ጠንክሮ እየሰራ ነው ተብሏል። ተጫዋቹም በፔፕ ጓርዲዮላ ቅድሚያ የሚሰጠውና የሚፈለግ ግብ ጠባቂ እንደሆነ እየተገለጸ ይገኛል። ዲየጎ ኮስታ ማንቸስተር ሲቲን ለመቀላቀልም ይስማማል ተብሎ ነው የሚጠበቀው። ሁጎ ቪናም ዝውውሩን በ60 ወይም በ75 ሚሊዮን ዩሮ ለመጨረስም እያሰበ ነው የሚገኘው። ተጫዋቹ ቀድሞኑ ከፔፕ ጓርዲዮላ እንዲሁም ደግሞ ከማንቸስተር ሲቲ የበረኞች አሰልጣኝ ዣቪየር ጋርም እንግዲህ መነጋገሩ ጭምር ስካይ ስፖርት መረጃውን አጋርቷል። ኤደርሰን ሞራይስ ባለፈው ክረምት ወደ ሳዑዲ አረቢያ ሊሄድ ተቃርቦ ነበር። ነገር ግን ስምምነቱ ሊሳካ አልቻለም። አሁን ላይ ከሳዑዲ ክለቦች አዲስ ፍላጎት ታይቷል። ነገር ግን እስካሁን ድረስ ይፋዊ ጥያቄም እያቀረበ የለም። ኤደርሰን ከማንቸስተር ሲቲ ጋር ለመቆየት ክፍት ነው፣ እናም በክረምቱ የመልቀቅ ዕድሉም አለ። ማንቸስተር ሲቲዎች የፖርቶን ዲየጎ ኮስታን እሱን ለመተካትም በዝግጅት ላይ እንደሆኑ ጭምር መረጃዎቹ ያሳያሉ። የሪያል ማድሪድን ጉዳዮች እንግለጽላችሁ ታማኙ የእግር ኳስ ምንጭ ዘ አትሌቲክ ባወጣው መረጃ መሰረት ካርሎ አንቸሎቲ አሁን ላይ ሪያል ማድሪድን ለመልቀቅ መወሰኑን በሪያል ማድሪድ መልበሻ ክፍል ላይ ላሉ ሰዎች ያሳውቋል ብሏል ዘ አትሌቲክ በመረጃው ከሪያል ማድሪድ ጋር እንደሚለያዩ በስፋት የተነገረው ጣሊያናዊው አለቃ ካርሎ አንቸሎቲ በአሰልጣኝነት ህይወታቸው እንዲሁም ደግሞ በክለባቸው ቤትም ማንም ሊነቀንቀው የማይችል ደማቅ ታሪክ አላቸው ካርሎ አንቸሎቲ ብዙ እንግዲህ ብቻ አልነበሩም ለተጫዋቾቻቸው አባትም ወንድምም እንደ ጓንደኛም ነበሩ እያሉ እንግዲህ ከእሳቸው ጋር በየዘመናቱ የሰሩ ተጫዋቾችም ይህንን ነገር እንደሚመሰክሩ መረጃዎች ያሳያሉ። ሪያል ማድሪድ ለአሰልጣኝ ካርሎ አንቸሎቲም የስንብት ፕሮግራም በማዘጋጀት ላይ መሆኑ ተገልጿል። የሪያል ማድሪድ ሰዎች ካርሎ አንቸሎቲን ከማድሪድ የሚለቅበትን መንገድ አክብሮት የተሞላበት እንዲሆንም ይፈልጋሉ ብለዋል ሬሌቮ ባወጣው መረጃ ኤል ክላሲኮን በመሀል ዳኝነት የመራው አልቤተር ዲቦርጌስ ከጨዋታው በኋላ ለውድድሩ ኮሚቴ ያስገባው ሪፖርት አለ በ አንድ መቶ ሀያኛው ደቂቃ አንቶኒ ሩዲገር ወደ ቴክኒካል ቦታው እቃ በመወርወሩ ከሜዳ ቀይ ካርድ የተባረረ ሲሆን ቀይ ካርዱም ከተቀበለ በኋላ አንዳንድ ቴክኒካል ሰራተኞችን እያደረገ ያለውን የማጥቃት ስራንም እንዲያቆም ተደርጓል ሉካስ ቫስኪውስ ከውሳኔዎቹ አንዱን በመቃወም ጥቂት ሜትሮች ወደ ሜዳ በመግባት ጥቂት ተቃውሞችን በማሰማቱም በቀይ ካርድ እንዲሰናበት ምክንያት ሆነዋል። ከጨዋታው በኋላ ጁድ ቤሊንጋምን በቀጥታ ወደ እኛ በመምጣት ለቡድን አጋሩ ሀይልን በተቀላቀለ ንግግር በመሟገቱ በቀይ ካርድ የወጣ ሌላኛው ተጫዋች ነው። የሁሉ ነገር የተፈጠረው እንግዲህ ጋርሲያ ኤምባፔ በእጁ መጥቶኛል ብሎ የወደቀበት ሰዓት ላይ እንደሆነ ጭምር ነው። ቤንች ላይ ያሉ ተጫዋቾች ለተለያዩ ነገሮች እንዲዳረጉም አድርጓል የተባለው እንግዲህ የተለያዩ ነገሮች እየተነሱ ይገኛሉ። ከሁለቱ ጨዋታዎች ጋር በተያዘ ከሁለት እስከ ሶስት ጨዋታዎች ቅጣትም ሊጠብቃቸው እንደሚችል የሚነገረው በእሁዱ የኤል ክላሲኮ ጨዋታ ላይ አንቶኒ ሩዲገር የጨዋታውን ኃይልና ጉልበትን በቀላቀለና ከመጠን በላይ የሚሆነ ማስፈራራትን በመጠቀም የተቃወመ በመሆኑና ዳኛው ወዳለበት አቅጣጫም ውሃ መጠጫ በመወርወሩ ቢያንስ በአራት ጨዋታዎች ላይ ከዛም በላይም ረዘም ያለ ቅጣቶች ሊጠብቁት ይችላል። ቤሊንግሃምና ሉካስ ቫስኪዩዝ በተመለከተ ደግሞ እንግዲህ ኮፕ ባወጣው መረጃ መሰረት ሁለቱም ተጫዋቾች የተመለከቱት ቀይ ካርድ ምክንያት የሁለት ጨዋታዎች ቅጣት ሊጠብቃቸው ይችላል። ከጨዋታው በኋላ ዳኛው ባስገባው ይፋዊ የጨዋታ ሪፖርት ላይ ሉካስ ቫስኪዩዝ በርካታ ሜትሮችን ወደ ሜዳ ዘልቆ በመግባቱ አለመግባባቶችን በማሳየትና ስድብን የቀላቀለ ተቃውሞ አቅርቧል የሚል ጽሁፍን በሪፖርቱ ላይ እያቀረበ ሲሆን በቤሊንግሃም ዙሪያ የጻፈው ሪፖርት ደግሞ በ120ኛው ደቂቃ ከጨዋታው መጠናቀቅ በኋላ በቀጥታ ወደ እኛ በመምጣት ተሳድቧል በማለት ሪፖርት ያስገባ በመሆኑ የተጻፈው መሰረት ቫስኪዝ ና ቤሊንግሃም የሁለት ጨዋታዎች ወይም ቢበዛ ሶስት ጨዋታዎች ቅጣት ሊቀጡ ይችላሉ። ነገር ግን ይህ ቅጣት በኮፓ ዴልሬ ጨዋታዎች ላይ ብቻ የተገደበ ሲሆን ቅጣቱን በሚቀጥለው የውድድር ዓመት በሚደረጉ የኮፓ ዴልሬ ጨዋታዎች ላይ ተፈፃሚነት ይኖረዋል። በመሆኑም ሁለቱም ተጫዋቾች በዚህ የውድድር ዓመት ማለትም ለቀሪዎቹ የላሊጋ ጨዋታዎች ዝግጁ ይሆናሉ ተብሎ ነው የሚጠበቀው። ወደ ቤተሰቦቻችን አሁን ደግሞ ትልልቆቹን የአውሮፓ ሊጎች ነው ምንዳስሰው። የተወዳጁ እንግሊዝ ፕሪምየር ሊግ የዚህ ሳምንት ጨዋታዎች መደረጋቸው ይታወሳል። ሰላሳ አራተኛ ሳምንት ጨዋታዎች እንግዲህ አብዛኞቹ ቡድኖች ማድረጋቸውን የምናስታውሰው ነው። በሳምንቱ አጋማሽም እንዲሁ ጨዋታ ያደረጉ ቡድኖች ነበሩ እና አርሰናል እና ማንቸስተር ሲቲ ጨዋታዎችን አድርገዋል። ሰላሳ አራተኛ ሳምንት ጨዋታዎቻቸውን ያላደረጉት እንግዲህ ሁለት ቡድኖች ብቻ ናቸው። እነሱም እርስ በርስ የሚገናኙ ቡድኖች ናቸው። ኖቲንግሃም ፎረስት እና ብሬንትፈርድ ብቻ ጨዋታቸውን አላደረጉም። ኖቲንግሃም ፎረስት በየ ኤፍ ኤ ካፕ ጨዋታ ስለነበረበት ነው ይሄ ጨዋታ ያልተደረገው። ስለዚህ 34ኛ ሳምንት ጨዋታዎች እነዚህ ቡድኖች ያላደረጉ ብቸኞቹ ቡድኖች ናቸው። አንዳንድ ቀሪ ጨዋታም ያላቸው እነዚህ ቡድኖች ብቻ ናቸው። የተወዳጁ እንግሊዝ ፕሪምየር ሊግን ሻምፒየን መሆኑ ሊቨርፑል ትላንትና ማረጋገጡ ይታወሳል። ሊቨርፑል ዘንድሮ ካደረጋቸው 34 አራት ጨዋታዎች 25ቱን ጨዋታዎች አሸንፎ 7ቱን ጨዋታዎች ያቻወቱ ሁለት ጨዋታዎችን ተሸንፎ በአጠቃላይ 80 ግቦችን አስቆጥሮ 32 ግቦች ተቆጥረውበት 48 ነጹ ግቦችን ይዞም 82 ነጥቦችን በመሰብሰብ ነው በአንደኝነት የዘንድሮን ውድድር ማጠናቀቁን ያረጋገጠው። ገና ቀሪ አራት ጨዋታዎች ይቀራሉ። እነዛን አራት ጨዋታዎች የሚያደርግ ይሆናል። ሁለተኛ ደረጃ ላይ የተቀመጠው አርሰናል ነው። 67 ነጥቦችን መሰብሰብ የቻለ ቡድን ነው። በአጠቃላይ 18 ጨዋታዎችን አሸንፎ 13 ጨዋታዎችን አቻወጥቶ ሶስት ጨዋታዎችን ተሸንፎ ነው 67 ነጥቦችን ይዞ ሁለተኛ የተቀመጠው። ኒውካስል ዩናይትድ በ62 ነጥቦች ሶስተኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ በ61 ነጥብ አራተኛ ነው። ቼልሲ በ60 ነጥብ አምስተኛ ደረጃ ላይ ሲቀመጥ፣ ኖቲንግሃም ፎረስት በ60 ነጥቦች ስድስተኛ ደረጃ ላይ ተቀምጧል። ኖቲንግሃም አንድ ቀሪ ጨዋታ አለው። እሱን ጨዋታ ማሸነፍ የሚችል ከሆነ ነጥቡን 63 አድርሶ ሶስተኛ ደረጃነትን ከኒውካስል ዩናይትድ መረከብ የሚችልበትን አጋጣሚ እንግዲህ ያገኛል። አስተን ቪላ በ57 ነጥቦች ሰባተኛ ደረጃ ላይ እየተቀመጠ ቡድን እንደሆነ ይታወቃል። ነገር ግን በዚህ ሳምንት እንግዲህ የ34ኛ ሳምንቱን ጨዋታ በማንቸስተር ሲቲ መሸነፋቸውን የምናስታውሰው ጉዳይ ነው። ማንቸስተር ዩናይትድ 39 ነጥቦችን ሰብስቦ 14ተኛ ደረጃ ላይ የተቀመጠ ቡድን ነው። ቶትናም ሆትስፐርስ በ37 ነጥቦች እንዲሁ 16ተኛ ደረጃ ላይ የተቀመጠ ቡድን ነው። 17ኛ ደረጃ ላይ የተቀመጠው ዌስትሃም ዩናይትድ ነው። ኢፕስዊች ታውን፣ ሌስተር ሲቲና ሳውዝሃምተን መውረዳቸውን ቀደም ብሎ ያረጋገጡ ቡድኖች ናቸው። ነገር ግን ቶተንሃም ሆትስፐርስ 17ተኛ ደረጃ ላይ ከሚገኘው ዌስትሃም ዩናይትድ በአንድ ነጥብ ዝቅ ነው ያለው። ማንቸስተር ዩናይትድን ቢሆን በሶስት ነጥቦች ብቻ ነው ከፍ ብሎ የተቀመጠው። እናም እንግዲህ ዘንድሮ ሁለቱ ቡድኖች የሰሜን ለንደኑ ቡድን ቶተንሃምና እንግዲህ የማንቸስተር ዩናይትድ ቡድን በዘንድሮ ድራማ ጥሩ ጊዜን እያሳለፉ አይገኝም። ከደረጃው ወይም ከወገብ በታቸው ነው ሊያጠናቅቁ የሚችሉበት ምድል ሰፊ ነው። ከፍተኛ ግብ አስቆጣሪነቱን በተወዳጁ የእንግሊዝ ፕሪምየር ሊግ እየመራ የሚገኘው መሐመድ ሳላህ ነው፤ 28 ግቦችን ማስቆጠር ችሏል። እንግዲህ አሌክዛንደር ኢሳክ ከኒውካስል ዩናይትድ 22 ግቦችን አስቆጥሮ ሁለተኛ ነው። ኤርሊንግ ብሮታላንድ 21 ግቦችን በማስቆጠር ሶስተኛ ደረጃ ላይ የተቀመጠ ተጫዋች ነው። ክሪስ ውድ ከኖቲንግሃም ፎረስት 19 ግቦች ያሉት፤ ብሪያን ኢምቤሞ ከብሬንፈርድ 18 ግቦችን ያስቆጠረ ተጫዋች ነው። የአሲስቱን ደረጃ የሚመራው መሐመድ ሳላህ ነው፣ 18 አሲስቶችን አድርገዋል። ጃኮብ መርፊ ከኒውካስል ዩናይትድ በ11 አሲስት ይከተለዋል። አንቶኒ ሮቢንሰን ከፉላም፣ አስራለው፣ ቡካዮ ሳካ ከአርሰናል እንዲሁ አስራለው፣ ሚካኤል ዳምስጋርድ ከብሬንትፈርድ 10 አሲስቶችን ያደረጉ ተጫዋቾች ናቸው። የተወዳጁ የእንግሊዝ ፕሪሚየር ሊግ የዚህ ሳምንት ቁጥራዊ ዳሰሳዎች እነዚህ ነው የሚመስሉት። ሌላኛው የጣሊያን ሴሪኤ ነው። አሁን ላይ አጓጊ ውድድር እየሆነ መጥቷል። ናፖሊ የሴሪኤውን መሪነት ትላንትና ተረክበዋል። በአሰልጣኝ አንቶኒዮ ኮንቴ የሚመራው ናፖሊ የጣሊያን ሴሪኤን በሶስት ነጥቦች ልዩነት መምራት ባል ትላንትና ናፖሊ ከቶሪኖ ጋር ያደረገውን ጨዋታ በስኮት ቶሚኔ ሁለት ግቦች ሁለለዜሮ በሆነ ውጤት ነው ማሸነፍ የቻሉ። ስኮትላንዳዊው የመሀል ምረ ተጫዋች ስኮት ቶሚኔ በዚህ ዓመት ለናፖሊ 11ኛ የሊግ ጎሉን አስቆጥሯል። ማክቶሚኔ በውድድር ዘመኑ በሴሪኤው በአምስት ግቦች ላይም ተሳትፎ አድርገዋል። ናፖሊ ያለፉትን ስምንት የጣሊያን ሴሪ ጨዋታዎች አልተሸነፉም። ናፖሊ ሴሪውን እንግዲህ በሰባ አራት ነጥቦች መምራት የጀመረበትን አጋጣሚ የተመለከት ነው። ቀጣይ የናፖሊ ጨዋታዎች ከሊቼ፣ ከጄኖዋ፣ ከፓርማ ና ከካግሊያሪ ናቸው። በአንጻሩ የኢንተር ሚላን ቀጣይ ጨዋታዎች ደግሞ ከሄላስ ቬሮና፣ ከቶሪኖ፣ ከላሲዮ ና ከኮሞ እንደሆኑ የወጣላቸው መርሃ ገበር ያሳያል። እንግዲህ ሊጉን መሪነት ግን ናፖሊ ተመልሶ ተረክቧል። ናፖሊ ሰባአራት ነጥቦችን ሰብስቦ በአንደኝነት ተቀምጧል። ኢንተር ሚላን በሶስት ነጥቦች ዝቅ ብሎ በሰላሳ በሰባአንድ ነጥቦች ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። አታላንታ በስልሳ አምስት ነጥቦች ሶስተኛ ደረጃ ላይ ሲቀመጥ ዩቬንቱስ በስልሳ ሁለት ነጥቦች አራተኛ ደረጃ ላይ ተቀምጧል። ቦሎኛ በስልሳ ነጥብ አምስተኛ ደረጃ ላይ ይገኛል። ሮማም እንዲሁ በ60 ነጥብ ስድስተኛ ደረጃ ላይ የተቀመጠ ቡድን ነው። በተለይ ክላውዲዮ ራኘሪ ከያዙት በኋላ እጅግ ድንቅ ጉዞን እያደረገ ይገኛል የሮማ ቡድን ተከታታይ ጨዋታዎችንም ማሸነፏል። በዚህ ሳምንትም ኢንተርን ነጥብ ያስጣለውም እንዲሁ ሮማ እንደሆነ ይታወቃል። ና 60 ነጥቦችን ሰብስቦ ስድስተኛ ደረጃ ላይ የተቀመጠ ቡድን ያደርገዋል። ኤሲ ሚላን በሃምሳ አራት ነጥቦች ዘጠነኛ ደረጃ ላይ የተቀመጠ ቡድን ነው። ቬኔዚያ፣ ኢምፖሊ ና ሞንዛ የመጨረሻዎቹን ደረጃዎች የያዙ ቡድኖች እንደሆኑ ነው የተገለጸው። የከፍተኛ ግብ አስቆጣሪነቱን እየመራም የሚገኘው ተጫዋች የአታላንታው ማቲዮ ሬቴጊው ነው። ይህ ተጫዋች 24 ግቦችን በማስቆጠር እየመራ ይገኛል። ሞይስኪን ከፊዮረንቲና 17 ግቦች ያሉት ማርከስ ቱራም ከኢንተር ሚላን 14፣ አዶሜለ ሉክመን ከአታላንታ 13 ግቦች ያሉት ላውታሮ ማርቲኔዝ ከኢንተር ሪካርዶ ኦርሴሊኖ ከቦሎኛ ና ሮሜሎ ሉካኩ ከናፖሊ 12 12 ግቦችን ያስቆጠሩ ተጫዋቾች ናቸው። አሲስቱን እየመራ የሚገኘው ሮሜሉ ሉካኩ ነው። አስራ አሲስቶችን በማድረግ በአንደኝነት ተቀምጠዋል። ክሪስቲያን ፖሊሲክ ከኤሲ ሚላን፣ ኑኖ ታቫሬስ ከላሲዮ፣ ራፋኤል ሊያው ከኤሲ ሚላን እና ራኡል ቤላኖቫ ከአታላንታ ስምንት ስምንት አሲስቶችን ማድረግ የቻሉ ተጫዋቾች ናቸው። በጣሊያን ሴሪኤ በጀርመን ቡንደስ ሊጋም እንዲሁ ጨዋታዎች ቀጥለው እየተደረጉ ይገኛሉ። የጀርመን ቡንደስ ሊጋ እንግዲህ ሊጠናቀቁ ጥቂት ጨዋታዎች ብቻ ናቸው የሚቀሩት ሶስት ያክል መርሃ ግብሮች ናቸው የሚቀሩት ሰላሳ አንደኛ ሳምንት ጨዋታዎች አድርገ ባል አሁን 32ተኛ 33ተኛ ና 34ተኛ ሳምንት ጨዋታዎች ብቻ ናቸው የሚቀሩት 18 ተሳታፊ ክለቦች ስላሉ 34 ሳምንታት ብቻ ነው የሚሮጡት የጀርመን ቡንደስ ሊጋ ባየር ሚኒክ በ31 ጨዋታዎች በሰበሰበው 75 ነጥብ በአንደኝነት እየመራው ይገኛል ሊጉን ባየር ሌቨርኩዘን ደግሞ 67 ነጥቦችን የያዘ ቡድን ነው በቀጣይ እንግዲህ ባየር ሚኒክ የሚያሸነፍ ከሆነ ሻምፒየን መሆኑን ያረጋግጣል በቀጣዩ ጨዋታ ሌቨርኩዘን 67 ነጥቦችን ይዞ ሁለተኛ ነው አይንትራክት ፍራንክፈርት በ55 ነጥቦች ሶስተኛ ደረጃ ላይ ሲቀመጥ ፍራይበርግ በ51 ነጥቦች አራተኛ ደረጃ ላይ የተቀመጠ ቡድን ነው። ላብዚሽ በ49 ነጥብ አምስተኛ ነው። ዶርትሙንድ በ48 ነጥቦች ስድስተኛ ደረጃ ላይ የተቀመጠ ቡድን ያደርገዋል። ሄዲኒሃም፣ ሆልስቲን እና ቦሃም የመጨረሻዎቹን ሶስት ደረጃዎች የያዙ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን ሀሪኬን እየመራው ይገኛል። ሀያ አራት ጎሎችን በማስቆጠር ነው የሚመራው። ፓትሪክ ሺክ በ19 ግቦች ይከተለዋል። ሴርሂው ጉራይሲ 17 ግቦች አሉት። ሁጎ ኤኬቴኬ፣ ሁኒያን ቡርካት፣ ኦማር ማርሙሽ ቲም ደግሞ እነዚህ 15 15 ግቦችን ማስቆጠር የቻሉ ተጫዋቾች ናቸው። ከነዚህ መካከል እንግዲህ ሁጎ ኤኬቴኬ በበርካታ የአውሮፓ ክለቦች እየተፈለገ የሚገኝ ተጫዋች እንደሆነ ይታወቃል። የአሲስቱን ደረጃም የባየር ሚኒኩ ሚካኤል ኦሊሴ በ12 አሲስቶች እየመራው ይገኛል። ፍሎሪያን ቬርትስ እና ቪንቼንዞ ግሪፎ 10 10 አሲስቶች ያሏቸው እንግዲህ ኦማር ማርሙ 9 አሲስቶች ነበሩት። አንጌሎ ስቲለር፣ ሞሐመድ አሙራ ና ፓስካል ግሮብ ደግሞ 8 8 አሲስቶችን ያደረጉ ተጫዋቾች ናቸው። በጀርመን ቡንደስሊጋ። የፍሬንች ሊግዋን ጨዋታዎችም በዚህ ሳምንት ቀጥለው ተደርገዋል። ፓሪስ ሰን ጀርሜን ቀደም ብሎ እንግዲህ ሻምፒዮን መሆኑን ያረጋገጠበት እንደሆነ የምናስታውሰው ጉዳይ ነው። የደረጃ ሰንጠረዡንም ፓሪስ ሳን ዠርሜን እንግዲህ አሁንም በዚህ ሳምንት ያደረገውን ጨዋታ ተሸነፈ እንጂ በ78 ነጥቦች አንደኛ ደረጃ ላይ ተቀምጧል። የዘንድሮም ሻምፒየን መሆኑ ተረጋግጧል። ማርሴ 58 ነጥቦችን ይዘው ሁለተኛ ነው። ሊል በ56 ነጥብ ሶስተኛ ደረጃ ላይ ሲቀመጥ፣ ሞናኮ ደግሞ በሀምሳ አምስት ነጥቦች አራተኛ ደረጃ ላይ ተቀምጧል። ሊዮን በሀምሳ አራት አምስተኛ ነው። እንግዲህ እነዚህ ከአንድ እስከ አምስት የተቀመጡ ናቸው። ሊጉ ሊጠናቀቅ ሶስት ያክል ጨዋታዎች ብቻ እንደሚቀረው ነው የሚገለጸው። ሊ ሃርቬይ ሴንት ኤቲየን ና ሞምፔሌ የመጨረሻዎቹን ሶስት ደረጃዎች የያዙ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን ኦዝማን ዴምቤ ላይ ከፓሪስ አን ጀርሜን በ21 ግቦች እየመራው ይገኛል። ሜሰን ግሪንውድ ከኦሎምፒክ ደማርሲ 19 አሲስቶችን 19 ግቦችን ማስቆጠር ችሏል። ጆናታን ዴቪድ ከሊል 16 ግቦች አሉት። አማዱ ካላሚዩዲ፣ እንዲሁ ደግሞ ኢማኑኤል ሌላቹ 14 14 ግቦችን ያስቆጠሩ ተጫዋቾች ናቸው። የአሲስቱን ደረጃ ብራድሊ ባርኮላ እና ሪያን ቸርኪ አስር አሲስቶችን በማድረግ ይመሩታል። ጋይታን ፔሪን፣ ሞይስ ሳይመን እነዚህ 99 አሲስቶችን ያደረጉ ተጫዋቾች ናቸው። ዣኦ ኔቬስ፣ ጆናታን ክላውስስ እንዲሁ ደግሞ እነዚህ 88 አሲስቶችን በፍሬንች ሊጓን ማድረግ የቻሉ ተጫዋቾች ናቸው። የስፓኒሽ ላሊጋ ጨዋታዎች በዚህ ሳምንት አልተደረጉም። በአንጻሩ በአጋማሹ ነበር የተደረጉት በሳምንቱ አጋማሽ የኮፓ ዴል ሬ ጨዋታዎች በዚህ ሳምንት እንደነበሩ እናስታውሳለን የስፓኒሽ ላሊጋ ግን አሁን 33ተኛ ሳምንቱ ላይ ይገኛል አምስት ያክል ጨዋታዎች ይቀራሉ ባርሴሎና እንግዲህ አሁንም ሊጉን እየመራ ይገኛል በአራት ነጥቦች ልዩነት ነው ሊጉን እየመራ የሚገኘው 76 ነጥቦችን መሰብሰቡ ይታወቃል በአንጻሩ ሪያል ማድሪድ 72 ነጥቦችን ሰብስቦ ሁለተኛ ነው አትሌቲኮ ማድሪድ የዲየጎ ሲሞኔ ቡድን ከሊጉ መሪ ባርሴሎና በ10 ነጥቦች ዝቅ ብሎ 66 ነጥቦችን ይዞ ሶስተኛ ደረጃ ላይ ተቀምጠዋል። አትሌቲክ ቤልባኦ በ60 ነጥብ አራተኛ ደረጃ ላይ ተቀምጠዋል። ቪያሪያል በ55 አምስተኛ ደረጃ የተቀመጠ ቡድን ነው። ላስ ፓልማስ፣ ሊጋኔስ እና ቫያዶሊድ የመጨረሻዎቹን ሶስት ደረጃዎች የያዙ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን ሮበርት ሌቫንዶስኪ በ25 ግቦች እየመራው ይገኛል። ኬሊያን ምባፔ ከሪያል ማድሪድ 22 ግቦች አሉት። አንቴ ቦሚደር ከኦሳሱን 18 ግቦችን ሲያስቆጠር ሁሊያን አልቫሬስ ከአትሌቲኮ ማድሪድ፣ ኦይሃን ሳንሴት ከአትሌቲክ ቤልባው ና ራፊኒሃ ከባርሴሎና እነዚህ 15 15 ግቦችን ያስቆጠሩ ተጫዋቾች ናቸው። የአሲስቱን ደረጃ ላሚን ያማል ነው የሚመራው፣ 12 አሲስቶችን አድርጓል። ራፊኒሃም ከባርሴሎና በ9 አሲስቶች ይከተለዋል። ኢኒያኪ ዊሊያምስ ከአትሌቲክ ቤልባው ስምንት አሲስቶች ያሉት፣ አሌክስ ቤና ከቪያሪያል፣ ዳኒ ሮድሪጌዝ ከማዮርካ፣ ጁድ ቤሊንጋም ከሪያል ማድሪድ እና ሰርጌ ካርዶና ከቪያሪያል ሰባት ሰባት አሲስቶችን ያደረጉ ተጫዋቾች እንደሆኑ ነው ቁጥራዊ መረጃዎቹ እያሳዩ የሚገኙት የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዘጋጀንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ነው የሚመስሉት። ስላደመጣችሁን ስለተከታተላችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታ ናደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው